በመጀመሪያ ደረጃ የኢትዮጵያ ማይኒንግ ኢንዱስትሪ በጣም እያደገ ነው። ማደጉ በብዙ ነገር ነው የሚገለጸው። ከዚህ አመት በፊት ባለፉት ሁለት አመታት በፊት የነበሩ ችግሮች ዋና ዋና በዚህ ኢንዱስትሪ የሚጠበቁ ችግሮች ብዙ መሻሻል ተደርጎባቸዋል። ሲሚንቶ፣ የሲሚንቶ ግብአቶች፣ የተለያዩ ከውጭ ሀገር የሚገቡ ምርቶች እና እንደዚሁ በኤክስፖርትም ከአምናም በነበረው ሁኔታ ጀምሮ በጣም ከፍተኛ ለውጥ እያሳየ ነው። በተለይ ከማክሮ ኢኮኖሚ ለውጥ በኋላ ኢትዮጵያ የማዕድን ኢንዱስትሪ ከፍተኛ ለውጥ እያመጣ ነው። ሶ ለውጥ ማምጣቱ የብዙ ነገሮች ስኬት ነው። ያው መንግስት ዋና ኢኮኖሚ ማሳያ አድርጎ እየሰራ ከነበረበት እና ማክሮ ኢኮኖሚ ፖሊሲ ከተከፈተ በኋላ ሌሎች የተለያዩ ነገሮች ተደርገዋል። ሀብትን ማስተዋወቅ፣ የተለያዩ ስርዓቶችን፣ የአሰራር ስርዓቶችን ማስተካከል፣ የፕሮጀክት ማኔጅመንት ስርዓቶችን ማስተካከል፣ እነዚህ ሁሉ አድርገን በጥሩ መንገድ አብሮ ሀብቱም ኢንዱስትሪውም እያደረገ ነው። ዜን ይህንን የሚያግዝ ነው። አሁን እዚህ የነበሩ ሴሚናሮች ይህ ነው። ከተለያዩ ዓለም የመጡ ባለሙያዎች፣ የኢንዱስትሪ መሪዎች ከአካዳሚው ዘርፍ የመጡ ምሁራን እና ብዙ ነገር ነው ሲቀርብ የነበረው በነየ ሶስት ቀናት። ይሄ በጣም ትልቅ ግብአት ነው ለእኛ እና ኢንዱስትሪው ገና ብዙ መማር ያለበት እና ማደግ ያለበት ስለሆነ ይህንን ከዓለም ላይ የሚመጣውን ቴክኖሎጂ ትምህርት የስራር ስርዓት ይማራል። ከነዚህ ኤክስፖ ዝም ብሎ ኤክስፖ አይደለም። በተለይ በሶስቱ ቀናት የሚቀርቡ ጥናቶች እና የተለያዩ ጽሁፎች በጣም በጣም ከፍተኛ ትምህርት የሚወሰድባቸው በእነሱ ላይ ተመርኩዘን የተለያየ ስርዓት የምናበጅባቸው ናቸው እና በተለያየ ጊዜ ከዓመት ከዓመት ይሄ የምናደርገውም ኮንፈረንሶቹም ኤክዚቢሽን እያደገ መጥቷል። ኢንዱስትሪውም እያደገ መጥቷል። በመላው ዓለም የሚገኙ የተለያዩ ኢንቨስተሮችን፣ ፋይናንስ ባለሙያዎችን እና ቅድም እንዳልኩሽ ምሁራንን አምጥተን አንድ ቦታ ላይ የምናገኝበት የምናገናኝበት ቦታ ስለሆነ የተጠናክሮ መሄድ አለበት። በኢትዮጵያ ብቻ ሳይሆን በውጭም ጭምር በተለያዩ ይሄ በሚካሄድባቸው በሚታወቁ ዓለም አቀፍ ኤግዚቢሽኖችም ጭምር ምርታችንን፣ ሀብታችንን ማስተዋወቅ ይኖርብናል እና አምና ከነበረው በብዙ ለውጥ ዘንድሮ የተሻለ ነው። የሚቀጥለው ዓመት ላይ ደግሞ ብዙ የሚመጡ ትልልቅ ለውጦች፣ ትልልቅ እድገቶች አሉ። እሱን ጨምረን ደግሞ የሚቀጥለው ያሻሻል እንቀጥላለን። የዚህ ኤክስፖ ዋናው ዓላማ ኢንቨስተሮችን መሳብ ነው። ኢንቨስተሮች ብቻ ሳይሆን የተለያዩ ፋይናንስ የሚያደርጉ ተቋማት መሳብ ነው። አሁን ዛሬ ለምሳሌ ኩምሩክ ማ ነው ቱሉ ካፒ የሚባለው በወለጋ አካባቢ ያለው ማዕድን ፋይናንስ የሚያደርጉ ተቋማት ጋር ዛሬ ከ240 ሚሊዮን ዶላር በላይ የፋይናንስ ስምምነት ፈጽሟል። ይሄ በዘርፉ ላይ ማመን፣ በመንግስት ላይ እምነት ማሳደር፣ በሀገር ላይ እምነት ማሳደር፣ በኢንዱስትሪው ላይ እምነት ማሳደር ነው። መገለጫዎቹ ብዙ ናቸው። እነ ኩብሩክ ብዙ መቶ ሚሊዮኖች የሚደረጉ ኢንቨስትመንቶች ናቸው። የአስር ቢሊዮን ኢንቨስትመንትን ቅድም ስናወራ ነበር። ገና ነው ወል ለትውልድ በጥንቃቄ የምንጠቀም ነው። አንድ የምናወጣው አይደለም፣ ግን ወሳኝ ወሳኝ የሆኑ ነገሮችን በየምዕራፉ በጥንቃቄ እየተጠቀም እንሄዳለን። ፖታሽ አለ፣ ገና ምንም ያልነካ ነው። የብረት ምርቶች አሉ። የተለያዩ ዓለም አሁን ላይ አሁን ላለው በአጠቃላይ ቴክኖሎጂ የሚፈልጋቸው ክሪቲካል የሆኑ ማዕድናት አሉ። ሶ ሀብት አውጥተን እያጠናን በጥንቃቄ የምንጠቀማቸው ናቸው። ለሁሉም ብቃትም ለሌለውም፣ ይህን ሰርቶ ከሀገር ጋር አብሮ ለመለወጥ ለማይፈልገውም፣ ለማንኛው የሚሰጡ አይደለም። በጥንቃቄ መንግስት መርጦ ተገቢ ብቃት ላላቸው አለም አቀፍ ተቋማት ጋር ከሀገር ውስጡ ጋር አብሮ ተባብሮ የሚሰሩ ስራዎች ናቸው እና ያ ይሄ ለዚህ አገር ኢኮኖሚ በጣም ትልቅ የጀርባ አቅም የሚሆን ዘርፍ እንደሆነ ምንም ጥያቄ የለውም። በአሁን ላይ ጥያቄ የሚያስነሳ አደል። ህዳሴ ሲመረቅ ነው ክቡር ጠቅላይ ሚኒስትሩ ወደ አስር ቢሊየን የአሜሪካ ዶላር የሚያወጡ ፕሮጀክቶችን ይፋ ያደርጉት። ይሄ በማዕድን ዘርፍ ነው። ይሄ ምርት የመጣው በማዕድን ነው። ኢትዮጵያ እንደዚህ አይነት በማዕድን ዘርፍ ላይ ኢንቨስት የሚደረጉ ፕሮጀክቶች ኖረዋት አያውቁም። ምናልባትም ከመቶ ሚሊየን ዶላሮች ያልበለጡ ትናንሽ ኢንቨስትመንቶች ናቸው የነበሩት እና ይሄ ምንም ሁላችሁ ያያችሁት ነው። ነዳጅ በተፈጥሮ ጋዝ አውጥታለች። ይኖ በኢን ትልቁን የውጭ ምንዛሬ የምናወጣበት ዋጋ ጭማሪ ማስተዋጽኦ የሚያደርገው ምርት ላይ ነው ኢንቨስትመንት እየተደረገ ያለውና የኢትዮጵያን ኢኮኖሚም እንደዚሁ ዋጋ መረጋጋትን ለእያንዳንዱ ኢትዮጵያዊ ግለሰብ ተጽዕኖ ያላቸው ፕሮጀክቶች ናቸው ወደ መስመር እየመጡ ያሉትና የሚታዩ የሚጨበጡ እና ሁሉም ኢትዮጵያዊ የሚሰማቸው የሚያያቸው ስራዎች ናቸው እየተሰሩ ያሉት። ሶ አምና ከነበረው አሁን 83 ቢሊዮን አካባቢ ዶላር ኤክስፖርት ካደረግነው ከ40 በመቶ በላይ ከማዕድን የመጣ ውጤት ነው። ይሄ ይቀጥላል። በብዙ አስር ቢሊዮኖች ነው ኢትዮጵያ ከዚህ ዘርፍ ላይ ማግኘት ያለ፣ እሱ ብቻ ሳይሆን የሚገቡ ዋና ዋናዎችንም እንደ ማዳበሪያ፣ አሁን ደግሞ ብረት ላይ እየሰራ ነው ነዳጅ ላይ እና ከውጭ የሚገቡ ግራናይት ማርብል ላይ፣ እነዚህ ስራዎች ላይ ሁሉ ነው። በጣም ዘርፈ ብዙ ስራ ነው እየተሰራ ያለው እና እነዚህ ስራዎች ሲሰሩ በዋና ዋና ስትራቴጂክ የኢትዮጵያ ግብዓቶች ላይ በሀገር ማምረት ሀገርን በእውንም ሉዓላዊ የሚያደርግ ትክክለኛ ስራ ነው እና ገና ብዙ መስራት አለብን። ሀብታችን አልተነካም። ጅማሮ ግን በጣም ይበል የሚያስብል እና ሁላችንም ተስፋ የሚሰጥ ነው ብለን ነው ምናስብ።